ልትረጀኝ ፍቃደኛ ነበች። በስተመጨረሻም የማርክ እውነታ ወጧል ማለት ነው። እንደምታዩት ቤዛን በሰዓቱ በተፈጠረው ነገር ልታምኝ ልትረጅኝ አልፈለግሽም፣ ፈቃደኛ አልሆንችልኝም፣ ስለዚህ ምንም ነገር ማድረገው ነገር የለም በማለት ጥሏት ሄዷል። ቤዛም ደግሞ በጽጽት በጸጸት በቁጭት። እያለቀሰች ትገኛለች ማለት ነው። እውነታው ወጣል። ያች ልጅያን ቪዲዮ ለምን ቀረጸች? እንዲሁም ደግሞ ከማርክ ያላቸው ግንኙነት እንዴት ነው? እዛ ክፍል ውስጥ እንዴት ስልትገባ ቻለች? ማርክስ በዚህ ልክ ምን አጨናንቆት ነው እንደዛ እስኪሆን ድረስ ራሱን እስኪ ስት ራሱን እስኪያጣ ድረስ ሰክሮ የተኛው ወይም ደግሞ ክፍል ይዞ ያደረው የሚለውን ነገር በደንብ እናወራበታለን። ትናንትና እንደተፈጠረው እንግዲህ አይታችኋል። የጓደኛውን ስልክ ሰብሮባታል ልጅቷን ለማውራት ሞክሮ ነበር፣ ምን እንዳለችው አይታወቅም። ነገር ግን በብስጭት ስልኳን ሰብሮባት ሂዶ ነበረ። ዛሬ ስልኳን አስተካክለው አሰርተውላት ይዘውላት መጠዋል። ድጋሚ እንግዲህ ሰብሰብ ብሎ አንድ ላይ ተገናኝተዋል። ቤዛም መጣለች ማለት ነው። በቅድሚያ እንዴት ናችሁልኝ ውድ የቻናል ቤተሰቦች ብያላችሁበት ሰላማችሁ ይብዛ። ትንሽ ጉንፋን አሞኛል፣ ለድምፄ በጣም ይቅርታ አድርጉልኝ እያልኩኝ ይቀጥላለሁ። ዛሬ እነማርክ እንዲሁም ደግሞ ቤዛን እንዲሁም ጓደኞቻቸውን ነው ይዤ የመጣሁት ማለት ነው። ጓደኛው በጣም ሲለፋ ሲጥር፣ በጣም በማመንም ባለማመንም ስሜት ውስጥ ሆኖ እጅግ በጣም ሲጨናነቅ ነበረ። ነገር ግን ደግሞ ቤዛ ስታለቅስ እንደዛ ሆና ተሰብራ በጣም ከፍተኛ ጉዳት ላይ ሆና ራሱ ሊተዋት አልቻለም። ወይም ደግሞ ይህን ነገር እጁንም አፉንም አጣጥፎ ቁጭ ማለት አልቻለም። በቻለው አቅም ፊክስ ለማድረግ ነገሮቹን እየሞከረ ነበረ። ሆኖም ግን በስተመጨረሻም እንግዲህ ጓደኛው ማርክ እንኳን ደግሞ ትቶ ነበረ፣ ቤዛም ደግሞ ማውራቱም ደግሞ አትታ ነበር። ችግሯ በሰአቱ የነበረው ነገር ምንድን ነው? አለማውራቷ ነበረ። በውስጧ ይዛ ብዙ ነገሮችን እያሰበች እያብሰለሰለች፣ በጣም ታማ ነበር። ነገር ግን በሽታውን የደበቀ መድኃኒቱን አያገኝም የሚባለው ነገር በጣም በትክክል ይሰራልና ማርክም ደግሞ ይሄ ነገር ምን ይሁን ምን ከነ መፈጠሩ የማያውቀው ነገር ነው የተፈጠረበት ነገር። ለቤዛ የደረሳት ፎቶና ቪዲዮ እሱ ጭራሽ ጭራሽ እዚህ አለም ላይ በቃ ምንም ሊያውቀው የማይችለው ነገር ነው። እንኳን አውቆታል ሊባል፣ ሊያውቀው ራሱ የማይችለው ነገር ነበረ። ይሄ ቪዲዮ ባይወጣ ኑሮ እሱም አያየውም እሱም እንደኛ ከህዝብ በኩል ነው ያየው፣ ይሄን ነገር እና በጣም በሚያሳዝን ሁኔታ በማያውቀው እንግዲህ በጣም ብዙ ተጨንቋል፣ ብዙ አስቧል፣ ብዙ ነገሮችን አውጥቶ አላውርዷልና ቤዛም ደግሞ የራሷ እውነት ነበራት። ብቻ ግን መጀመሪያ ላይ ቤዛ አናዳኝ ነበረ፣ ምክንያቱም እንደዛ እየተጨናነቀ እንደዛ እየለመናት እባክሽን ወይ ከኔ መለየት ከፈለገች ከሆነ ንገርኝ ብሏት እንኳን ይሄንን ነገር አይደለም ግን ራስህ ካልተናገርክ እኔ ከተናገርኩ ደግሞ እንዲፈጠራል እንደዛ ይፈጠራል እያለች በጣም ስዝትበት ነበርና እሱም ከሚባለው በላይ ከመጠን በላይ ተናደደ። በጣም አዘነባት። ለምናትነግረኝ ምን አጥፍቼ ነው ምን በድዬ ነው ሰው አላጠፋው ሰው አልገደልኩ ምን አርጌ ነው ብሎ ቢለምናትም ልትነግረው ፈቃደኛ አልነበረችም። የያዘችውን ባይወዱ አይሳ እኛም ተቆጥተናት ነበረ። እውነት ካለች ተናገሪ፣ ከዛ ውጪ ማንም ሊረዳሽ አይችልም። እንኳን ማርክ ተመልካች፣ ሁሉም ሰው ሊረዳሽ አይችልም። አንቺ ራስሽን ራሱ ልትረጁ አትችም ይህን ነገር ካልተናገር አውጣሽ ካላወራሽበት ብለን ስንቆጣት ነበር። ነገር ግን በራሷ የያዘችው ትልቅ እውነታ ነበረ። እሱም ደግሞ ማርክ ከሌላ ሴት ጋር አንድ ክፍል ውስጥ እንግዲህ ልጅቷ እየናካካችው እየደባበሰችው ነው ቪዲዮ ፎቶ ያነሳችሁ ቪዲዮ የቀረጸችውና ይህንን ነገር እንግዲህ ማርክ ላንቺ የሚሆንሽ ሰው አይደለም፣ ጥሩ ስነ ምግባር ጥሩ ባህሪ የለውም። ስለዚህ ስለ ማርክ ባህሪ ይህንን እወቂ በማለት እንግዲህ ይሄ ቪዲዮ ተልኮላት። ልጅቷ በጣም ብዙ ጊዜ ስታመነታ፣ በጣም በጣም በውጣ ውረድ ስትጨናነቅ፣ ይሄን ቪዲዮ እየደጋገመች ስታይ ቆይታለች። መጨረሻ ላይ ግን ከጠፉበት ብቅ ብሎ ማርክን ማግኘት ፈልጋለሁ እውነታውን እንድታስረዳኝ ፈልጋለሁ ብለዋለች። ነገር ግን እሱ ምንም እውነት የለኝም ምክንያቱም እማቀው ታሪክ የለም ምንምም ያደረግኩት ነገር የለም በማለት እንግዲህ ነግሯታል። እሷ ደግሞ በጣም ይሄ ነገር አበሳጭቷታል። እንዴት ያደረገውን ነገር አያውቅም ብላለች። እሱ ደግሞ ከተኛበት ነው ቪዲዮ የተቀረጸው። ግን እኔ ጥፋት አለበት ብዬ የማስበው አንዳንዴ የሚዲያ ሰው ስትሆኑ እራሳችሁ መጠበቅ አለባችሁ። ማለት ምን አይነት ነገር ተፈጥሮ ነው አንድ ሰው ራሱን እስኪስት ይጠጣል እኮ ወጣቶች ናቸው። በተለያየ ጊዜ በድግስም እንዲሁም ደግሞ በማህበርም እንዲሁም ደግሞ በሆነ ፕሮግራምም ሊሰክሩ ይችላሉ። ይስከሩ ይጠጡ፣ ችግር የለውም። ግን እንዲህ ራሱን እስኪስት አንድ ሰው እንዲህ እያሻሸችው ብዙ ነገር እያገለባበጠችው እማያቅ ሰው አስቡት። አብሮ አብረን አድረናል ብላ አሁን እች ልጅ እውነታውን ባትናገር አብሮ አድረናል፣ በቃ የሆነ ነገር ተፈጥሯል ብላ ለብዙ ጊዜ ህይወቱን ማመሰቃቀል ትችል ነበረ። በሄደበት እየተከተለ እየተከተለች ህይወቱን ሲኦል ማድረግ ትችል ነበር። ይህን ያህል ነገር የሚያደርግበት ስህተት አልገባኝም። እንግዲህ የተፈጠረው ታሪኩ እንዲህ ነው፣ እኔም እንደሰማሁት ማለት ነው። ልጅቷ የጓደኛው ጓደኛ ነች፣ ና አስተዋውቃቸው ባለ አንድ ቀን ብቻ ነው የሚተዋወቁት። ስለዚህ ያደሩበት ክፍል የተለያየ ነው። ነገር ግን እች ልጅ በጣም ማርክን እንደምታፈቅረው እንደምትወደውእና ና ሆን ብላ ይህንን ቪዲዮ ቀርጻ እንዳስቀመጠችው እንግዲህ አስቡት፣ የገና ዕለት የተቀረጸ ቪዲዮ ሰሞኑን ነው የደረሳት ለ ቤዛ ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ሰላም መሆናቸውን አይታ በቃ በአጭሩ ማርክን በእጇ ለማስገባት ወይም ደግሞ ከቤዛ ጋር እስከነ መጨራሹ በቃ አይንን ላፈር ብላ ጥላው ሄዳ እሱ ጋር እንድትቀጥል ነበር የፈለገችው። ማርክ ግን የሚያውቀው ታሪክ የለም። ይህንን ቪዲዮ ሲያዩ አበደ በቃ የሚያደርገው፣ የሚያወራው፣ የሚናገረው፣ የሚጥለው ነገር የጠፋበት ምንም አይነት መልስ አልነበረውም። ይህንን እውነታ እውነት ለመናገር የልጅቷ ጓደኛ መጥታ እውነታውን ባትናገር ለቤዛም ለማርክም በቃ እድሜ ልኩን ሲታመምበት የሚኖርበት እንዲሁም ደግሞ ቤዛም ደግሞ በዚሁ በጣም መጥፎነቱን አይታ ውስጥ ያለውን እውነታ ሳትረዳ ጥላው ሄዳ ነበር። ግን አንዳንዴ ፈጣሪ ደግሞ እውነታው ይውጣ ሲል ደግሞ በዚህ መልኩ ልጅቷ መጣ እንግዲህ ያለውን ነገር ፊክስ ለማድረግ ሞክራለች፣ ለማስረዳት ሞክራለች። ቤዛ እንግዲህ ተቀብላለች ግን ልጅቷ ምንም ነገር እንዳላደረገች ከማርክ ጋር ዝም ብላ ለቪዲዮ ለፎቶ ብላ ልጁን ስለምትወዶ በዛ መንገድ ከእጁ ከእጇ ለማስገባት እንደሞከረች ና ምላ እንደነገረቻት ነው የተናገረች። ምንም ነገር እንዳልተፈጠረ ለጓደኛዋ ነግራታለች። ይህን ነገር ደግሞ ማስረዳት ግዴታ አለብኝ፣ ምክንያቱም ልጅቷን ይዣት የመጣዋት እኔ ነኝ፣ ለማርክም ያስተዋወቅኳት እኔ ነኝ። ስለዚህ እኔ ነኝ ሀላፊነቱን መውሰድ ና ማስተካከል ያለብኝ ብላ እግዚአብሔር ይስጣት ልጅቷ መጣ፣ ለማርክም ለቤዛም ማስረድታቸዋለች ማለት ነው። ቤዛም እንግዲህ ቶሎ ባይባልም ብቻ አምናታለች። ማርክም እንዳላደረገው እንኳን እሱ ራሱ ጓደኛው ራሱ ተማምኖበት ነበር። ማርክ ይህንን ነገር አያደርግም፣ እንኳን ጓደኛው እኛ ራሱን ተማምነን ነበር። ይሄ ልጅ በግድ ነው ወይም ደግሞ በሆነ ምክንያት በሆነ የሆነ ወጥመድ ተዘጋጅቶለት ነው እንጂ በጭራሽ እንደዚህ አይነት በደል ሴት ላይ አይሰራም። ለዛውም ቆንጅየዋ ቤዛ ላይ እንደዚህ ሊያደርግ አይችልም። ማርክ እንደዚህ አይነት ባህሪ እንደዚህ አይነት ስነምግባር የለውም ብለን እኛም በጣም እየተከራከርንለት ነበረ። እሱም ደግሞ እንግዲህ መጥፎ ሰዎች ካዋሉት አልዋለም መጥፎ ባህሪውን አላየንበትም። እንደውም በጣም ጨዋ የዋህ ልጅ ነው። እኔ አንዳንዴ ማርክን በጣም ነው የሚያሳዝነኝ፣ በቃ ሳይሆን ማለት ነው። በተለይ ደግሞ ከሄሉ ጋር ከተለያየ በኋላ በጣም ነው የሚያሳዝነኝ። በቃ ልቤን ነካዋል የሆነ ነገር ብቻ። አንዳንዴ እውነታ ኑሯችሁ ያንን እውነታ ማንም ሰው አላምንም ሲላችሁ በጣም ስሜቱ ከባድ ነው። በቃ እውነት እያላችሁ እውነታችሁ አልወጣ ተደብቁ ለብዙ ጊዜ ቆይቶ እናንተ ሌላ ያለ ስም ስም ሲሰጣችሁ ያላደረጋችሁትን ያልሆነ ማንነት ሰጠዋችሁ እነዛ ሰዎች ሲያኮርፏችሁ፣ በቃ ሲጠሏችሁ፣ ሲለያችሁ፣ ከእነሱ ሲርቁ፣ በቃ ሲያገሏችሁ ከባድ ስሜት ነው የሚሰማው። እና ማርክን በዛ ልክ ነበር ተመልካችን ፈርዶበት ነበር። በእርግጥ ተመልካች እንኳን ቪዲዮ ከወጣ በኋላ ይሄ ነገርማ ትክክል አይደለም፣ ወጥመድ ተዘጋጅቶለት ነው እያለን ነበር። እና ቤዛ ግን ሙሉ በሙሉ አምና ነበር። በቃ አንዳንዴ ሰዎች የሰሙትን ያምናሉ፣ አንዳንዴ ደግሞ ያዩትን ያምናሉ። እና ዛሬ ማርክና ቤዛ ላይ ምን ተፈጠረ የሚለውን ነገር ስነግራችሁ እንግዲህ ምንም ነገር ሊሰማም ሊያወራም ፈቃደኛ አይደለም። ልጅቷም ፈልጎ ነው የመጣው። ልጅቷ ዛሬ ትመጣለች ተብሎ ነበር አልመጣችም። ከቤዛ ጋር ነው የተገናኙት እንዲያወሩ አድርጋ ነበረ። ቤዛ ልታወራው ፈልጋ ነበር። ማርክ ግን በሰዓቱ ልትረጅኝም ልታስረጅኝም አልቻልችም። በቃ ከዚህ በላይ ምን ማድረግ አልችልም፣ አመሰግናለሁ ብሏት እንግዲህ ጥሏት ነው የሄደው። ቤዛ ደግሞ እያለቀሰች ከፍቷት ነበረ። ጓደኞቹ እያባበሏት ነበረ። እውነት ነው አንዳንዴ ይውላችሁ፣ በፍቅር ግንኙነት እንደው በጓደኝነትም እንደው በቤተሰብ የሚሆን የሆነ ነገር ሲፈጠር ቅሬታ ካለባችሁ ፊት ለፊት ይሄን ነገር አድርገሻል፣ በቃ ትደብሮኛል፣ ከፍቶኛል፣ እንደዚህ ከድተሽኛል ወይ ነው እንደዚያ ነገር አድርገሃል፣ ከፍቶኛል፣ ደብሮኛል፣ በጣም በድለኛል ብላ መናገር ወዲያውኑ ካልተናገራችሁ ውስጡ እየያዛችሁት እየቋጠራችሁት ሄዳችሁ ቁጥር እናንተ ነው የምትታመሙት። ነገሩም ደግሞ እየሰፋ እየሰፋ ትልቅ ነገር ሆኖ ወደማይፈታ ደረጃ ላይ ይሄዳልና፣ አለመታመን ደግሞ ያን ነገር ያድርገውም አያድርገውም ወይም ደግሞ ታደርገውም አታድርገውም በቃ ፊት ለፊት አይናቸውን እያያችሁ ያን መልስ መጠየቅ አለባችሁ። ነውምም አይደለምም ወይም ደግሞ አዎ ወይም ደግሞ አይ የሚል መልስ ራሱ ማግኘት ትልቅ ነገር ነው ብዬ ነው ማስበው። ና ቤዛ የተሳሳተችው እዛ ጋር ነው፣ ግን የራሷም እውነት ነበራት። በራሷ ቤት ትክክል ነበረች፣ እሱም በራሱ ትክክል ነበረ። ኤኒዌይስ ልጅቷ ምን ያክል ባለጌ እንደሆነች አይቼበታለሁ። ለምን መሰላችሁ? እንደዚህ ያልኩበት ምክንያት ማለት አንድ ሰው ከአንድ ሰው ጋር ከሆነ ወይም ደግሞ ፍቅረኛ ካለው ያን ሰው ልትወደው፣ ልታፈቅረው ትችላለች። አታፍቅሮ ያተወደጁ አይደለም ግን በዚህ ልክ ተንኮልና ሴራ ማሴር ማለት የምትወደው ሰው ነው የሚጎዳው። አሁን ማርክ ታወደዋለች፣ ታፈቅረዋለች። የምር እንደዛ ከሆነ እሱን ነው የጎዳችው። አሁን ቤዛን ለመጉዳት ፈልጋ ከቤዛ ጋር ለመለየት ነበር የፈለገችው። ግን ያን ሰው በቃ ደስተኛ እንዲሆነ እንተወው በቃ አፈቀድ ነው ወደድ ነው ከኛ ጋር ከሆነ ሆነ ካልሆነ ደግሞ ያን ሰው ያወደድ ነው ያፈቀድ ነው ሰው በህይወቱ ደስተኛ ሆኖ እንዲኖር ነው እንጂ መፍቀድ ያለብን ህይወቱን ገሃነም ማድረግ የለብንም እየተከተልን በሄደበት ያደረገውንም ያላደረገውንም እውነታውንም ውሸቱን እያደበላለቁ ከሚኖረው ህይወት ወደ ሲኦል መክተት የለብን ማርክ ምን አደረጋት በዚህ ልክ አያውቃት አታውቀው ለአንድ ቀን ለአንድ ቀን ለዛውም ለሆነ ሰዓታት አግኝታው አይታው ይሄ ልጅ በዚህ ልክ መበቀል ነበረባት ስንት ቀን ምሎ ነው የተጨነቀው የእውነት ስንት ምን አድርጌ ነው ብሎ ስንቴ ነው ራሱን የወቀሰበት ምክንያት እና ምን አይነት ጨካኝ ልጅ ብትሆን ነው በዚህ ልክ እንደዚህ ልታደርግ የቻለችውና፣ በጣም ባለጌ ሰው ናት። በዛ ላይ ደግሞ ለቤዛ አይሆንሽም መጥፎ ሰው ነው ብላ እንግዲህ ያልሆነውን ያለ ስምስም ሰጠው ነው ይሄን ነገር ያደረገችውና፣ ኤንዌይስ እንግዲህ ቤዛ ተረጋጊ። ማርክ እንዲመናደዱ መበሳጨቱ አይገርም። ምክንያቱም ማንቺ ራሱ በጣም ድብቅ ነበርሽ። በጣም ከሚባለው በላይ ነገራቶችን ሽፍንፍንፍንፍን አድርገሽ እያየሽው እኮ ነው። በእርግጥ ዝም ብለሽ አስተውለሽ ብታየው ታኙታ ልጅ እኮ። ግን ይሄ ነገር የተፈጠረው ምንድን ነው ብለሽ ለብቻው ሚዲያ ላይ ራሱ ማውጣት አይጠበቅብሽም ነበረ። ለብቻው ይሄ ነገር ምንድን ነው ብለሽ መጠየቅ ነበረብሽ። ሌላ ጊዜም የሆነ ነገር ሲፈጠር የእውነት የምትወዱ ማጣት የማትፈልግ ሰው ከሆነ ይህንን ነገር አድርጌ እውነታውን በግልጽ ማውራት ነው። መደባበቅ፣ መሸፋፈን በጣም የሚያስጠላ ነገር ነው። ህይወትሽን ሲኦልጋንም ነው የሚያደርገው ና ብቻ ማርክ በጣም አሳዝኖኛል፣ ግን እውነታው ስለወጣ ቤዛም ስለተረዳች ሰውም ስለተረዳው ጓደኛውም ራሱ በማመንም ባለማመንም ጓደኛ ያደርገዋል አያደርገውም፣ አረ እንደዚህ የማይሆንም እያለ ጓደኛው ራሱ ከራሱ ጋር እየተጣላውላ ነበረ። ግን ያምነው ነበር። ግን ይሄ የሆነበት ምክንያት ምንድን ነው? ቪዲዮ ስለነበር ነው። ስለዚህ እውነታው ወጦ ማርክም እንደዚህ አይነት ባለጌ ነገር እንደማያደርግ መውጣቱ ማርክ ኒንጃ እውነታው መታወቅ በአጭሩ ደስ ብሎኛል። ቤዛም ደግሞ ይህን ነገር ምንም ነገር ቢልሽም ምንም ነገር ቢበሳጭብሽም ቢናደድብሽም እውነታ ስላለው የምትወጁ ከሆነ ምታፈቅሪው ከሆነ እንትን ማለት አለብሽ ብዬ አስባለሁ። ማርክን ይቅርታ መጠየቅ አለብሽ። ይቅርታ የምትጠይቂው ስለበደልሽው ስላጠፋሽ ምናምን አይደለም፣ በቃ ማለት እሱን ለመመለስ በቃ ይቅርታ ጥሩ ነገር ነው። ፍቅራችሁ እንዲጨምር ነው፣ ፍቅራችሁን እንዲቀጥል ነው ጓደኝነታችሁ ብዬ ነው የማስበው። ብቻ ግን እውነታ ስለወጣ እጅግ በጣም ደስ ብሎኛል። ጓደኛው በጣም ምርጥ ጓደኛ ነው። ከመጀመሪያ ጀምሮ እስካሁኗ ሰዓት እና ደቂቃ ድረስ አለ እኔ እንጃ ልዩ ጓደኛ ነው ያለው። እና ለዛሬ ይዤ የመጣላቸው ሀሳብ ይህንን ይመስል ነበር። ልጅቷ ግን እንደው ፈጣሪ የስራዋን ይስጣት፣ ሌላ ምንም አልልም። እሷንም አልሰድባትም። ውይ እና ይመቻችሁ። ላይክ ሼር አድርጎ ሰላማችሁ ይብዛልኝ።